ሶስተኛ ክፍል አርባ ዘጠኝ ፓርት የመጣ ነው። በክፍል አርባ ስምንት ላይ በባለፈው ፓርት ላይ እንግዲህ ሊዲያ እንደሞተች ሁላቸው ተረድተው ነበረ፣ ያው ከመረጃ ተሰጥቷቸው ከፖሊስ ጣቢያ ስለተደወለላቸው እነሱም አምነው ነበረ። እንዲሁም እያለቀሱ ባሉበት ሰዓት ባርኮት መጥተው ነበር። ምን ሆኗቸው ነው የምታለቅሱት በማለት ጠይቋቸው ነበር። እንዲሁም ሊዲያ እንዳረፈች እና ፖሊሶቹ ደውለው ህይወቷን እንዳለፈ ነግረውናል። ስለዚህ ሞተች እኮ በማለት እንግዲህ ሲያለቅሱ፣ ይህማ በፍጹም አይሆንም የተሳሳተ መረጃ መሆን አለበት። እንዴት ይህንን አምናችሁ ትቀበላችሁ ትቀበላላችሁ? ሊዱማ አት ሞትን በማለት ኤላ፣ መውጣት አለብን፣ አሁኑኑ መሄድ አለብን፣ ማጣራት አለብን፣ በማለት እንግዲህ ባርኮቴ አረጋጉት። እንግዲህ ዲብን በማለት እንግዲህ ለለምለምና ላደይ በመንገድ እሱ ኤላን ይዞ ወጥቶ ነበረ። ከቤት ሲወጣ ግን በቀለና እንዲሁም ደግሞ ንጉስን አግኝቷቸው ነበረ። ሁለታቸውን ሲያገኛቸው ግን እጅግ በጣም ተናዶ ስለነበር በቀለን ሂዶ ነበር የያዘው። ሊዲ የት ነው ያለችው? እናንተ እጅ ካለባት ግን አለቃቸውን በማለት ሲናገር ነበር። ኤላም አረ እነሱ ምንም ነገር አላደረጉም፣ እንዲሁም ከኛ ጋር አብረው ሲፈልጉ ነበር ሰሞኑን በማለት እንግዲህ ሲናገር እንደ ሞተች እኮ በጣም ሰማሁኝ። በጣም አዝናለሁ፣ ነፍስ ይማር በማለት እንግዲህ በቀለ ለባርኮቴ ይመልስ። በፍጹም እሷ አልሞተችም። ይህን ቃል ደግመ ስትናገረው ሌላ ሰው እንዲሰማ አልፈልግም በማለት እንግዲህ ሲናገር፣ ሁሉም ሰው እኮ እያለ ነው ሲጀምር፣ ሁሉም ሰው አውቋል። የሰፈሩ ሰው እንዳለ አውቋል፣ በማለት እንግዲህ በቀለ በፍጹም ይህ ሊሆን አይችልም፣ አሁን ይቺ ማረጋገጥ እፈልጋለሁ በማለት እንግዲህ ባርኮቴ ቀጥታ ወደ ሆስፒታል ሂዶ ነበር። ግን ደግሞ ሆስፒታል ሄዶ እያየው ሬሳ በፍጹም አይደለችም ሌላ ሰው ነው የሆነው፣ ሊዲያ አልሞተችም አለች በማለት እንግዲህ ለዲብ መቶ ነግሮታል። ዲብም እጅግ በጣም ለጊዜው ደስ ብሎታል። ግን ደግሞ እህቴ በህይወትም ትኖር ትሙትም አሁን ላይ ምንም የማውቀው ነገር የለም፣ በማለት እንግዲህ መልሶለታል። ግን ደግሞ የምጠረጥረው ሰው አለ፣ ናውል የሚባል ልጅ እንደው በፍጹም እሱን እጠረጥረዋለሁ፣ በማለት እንግዲህ ተናግሮን፣ ናውል እዚህ ቤት ምን ይሰራል? በማለት ባርኮቴም ደግሞ ጠይቆት ነበረ። አንተ ከሄድክ በኋላ እንደገና ቤታችን ተቃጠለ ምናምን በማለት እንግዲህ ሲያሳዝለኝ እዚህ እንዲኖር ፈቅጄለት ነበረ። ያው ፍቅር ነው ያመጣችው በማለት ሲናገር እንግዲህ ፍቅር ወደ ፍቅር ሄዶ ወንድሟ ባርኮቴ ያንቺ እጅ ካለበት ከዚህ ውስጥ ፍቅር፣ እውነት እገልሻለሁ ዝም አልልሽም በማለት ባርኮቴ እህቱን ተቆጥቷል። እንዲሁም ዲብ ደግሞ እውነት ፍቅር ያንቺ እንጂ ካለበት እኔም ቢሆን አልለቅሽም በማለት እንግዲህ ጉሮሮ ይዞ ምን እያላቸው ነው። እኔ ምንም የማውቀው ነገር የለም፣ እሱም ቢሆን ምንም ነገር አይሰራም። በጣም ጥሩ ሰው ነው። እንደዚህ አይነት መጥፎ ስራዎችን የሚሰራ ሰው አደለም። ናወል እናንተ እንደምትሉት አደለም በማለት እንግዲህ ለናወልም ጠበቃ ስትቆምለትም አይተናል። ግን ደግሞ ያው ዴብ ከመጠርጠሩ ወደኋላ አላለም። በቃ እሱን ነው የምጠረጥረው እሱ የሚሄድበትን ነገሮች በሙሉ ማጣራት አለብኝ በማለት እንግዲህ ወስኗል። ጣና ፍቅርም እንግዲህ ሲከራከሩ ነበረ። ሊዲያን የት ነው ያደረጋቸዋት? የት የተሳድጓ ነው እውነት እንደሚለው ገሏት ነው ወይ በማለት እንግዲህ ሲነጋገሩ ነበር። ግን ደግሞ ሲነጋገሩ በመሀላቸው ያው ባርኮት መጥቷል። ፍቅርም ከናወልጋ ቤዛ ምንድን ነው ያለች? በማለት ጠይቃት ነበረ። ከሱ ጋር ደግሞ ቤዛ ምን ሊኖራት ይችላል? ምን እያልሽ ነው ፍቅር? በማለት ባርኮት፣ አንተ ሳትኖር እኮ ኤላም ጋም እየሄደች ታድራለች። ስለዚህ ከዚህ ልጅ ጋር ደግሞ የሆነ ነገር ጀምራለች በማለት እንግዲህ እሷ እንደምትናገረው አይደለም፣ ባርኮቴ እባክህን ተረዳኛ እያለች ደግሞ ቤዛም እንደዚሁ ስትጮ ነበር። አላቀሽም ና ነው አንቺን ለብር ስትይ ብዙ ነገር ታደርጊያለሽ። ያኔ እንኳን አብረን ስንማር ራሱ የሁላችን ምስ አቃንቋን ትበያለሽ በማለት መጥፎ ቃላቶችን ስትናገር እያወረደች ስትናገር ነበረ። ይሄን ነገር ስትናገር ግን ባርኮቴ ፍቅርን በጥፌ አጭሎ ውጭልኝ ከዚህ በማለት እንግዲህ ከክላስ አስወጥቷታል። እንዲሁም እሷ በጣም መጥፎ ስለሆነች ነው የምትናገረውን ቃላቶች በፍጹም አተያዥበት፣ ቤዛ ለትንሽ ጊዜ ታገሽኝ በማለት እንግዲህ ፍቅረኛውን ለማጽናናት ሞክሯል። እኔ ችግር የለውም አንተን ስለምወድ ነው እንጂ በጣም ብዙ ነገሮች አሉ። ግን ደግሞ ከአንተ ፍቅርን የመለየት አልፈልግም፣ ለዘላለም እወድሃለሁ በማለት እንግዲህ ያው ባርኮቴን ስትናገር አይተናል። ግን ደግሞ የእሷ እቅድ ይሄ አይደለም። ቤዛ በፍጹም ባርኮቴንም እንዲሁም የላንም አትወዳቸውም። ግን ደግሞ ወደዚህ ቤት የገባሁት የኤላን ቤት ለራሴ አደርጋለሁ ወርሳለሁ ብዬ ነበር፣ ግን ደግሞ ሌላ ውስጥ ገባሁኝ በማለት እንግዲህ ከ ናውል ጋር በጀመረችው ነገር ስትናገር ሰምተናታል። ስለዚህ ማንንም አፍቅር አይደለም የመጣችው፣ ዋናው ወደ እነሱ ቤት የገባችው የላም ቤት ለራሷ ለማድረግ ወይንም ደግሞ ለመወረስ አስባ ነው የገባችው። እና ቤዛ በፍጹም ባርኮቴን አትወደውም። ባርኮቴ ግን የምትወደው ስለሚመስለው አሁን ከእሷ ጎን ይገኛል። ምክንያቱም አደይና እንዲሁም ድም ደግሞ አንድ ላይ ሲሆነው ስላያቸው ምንም ያለው ነገር የለም፣ ግን ደግሞ የከፎ ይመስላል። ግን እዚህ ላይ ሁለት ልብ አለው። አንደኛ አደይን ወዳታለሁ ይላል። ሁለተኛ ደግሞ እንደዚህ የቤዛ ነገር ግራ እያጋቦ ይገኛል። አሁን ባርኮቴ ግን ደግሞ ከቤዛ ላይ መሆን አለበት። በቃ ስለዚህ ስለ አደይ ማሰብ የለብም። አደይን ለዲብ ለቀቅ አድርግ። ምክንያቱም አንተም መያዝ አትችልም፣ ወይንም ደግሞ መልቀቅም እየቻልክ አይደለም። ባርኮቴ ማለት ነው። ሌላው እንግዲህ ያው ነው ደውሎ ነበረ ለፍቅር ደውሎ ግን እጅግ በጣም የሚያምር ከሌዲያ ክላስ ገብታ ቀሚስ እፈልጋለሁ፣ የእሷ የሆነ ቀሚስ ምርጥ የሆነ ለአረብ ልሸጣት ነው። ስለዚህ ዛሬ ይመጣል እና መጥቼ ወስደዋለሁ አሁን ሌሊት ማንም ሳያይኝ በማለት እንግዲህ እሱም ወደ ቤት መጥቶ ነበር። ግን ደግሞ ፍቅር ልብሶችን እያወጣች እያየች ባለች በሰዓት ምንድን ነው ዛሬ ብቻ ነው ልብሱን አንቺ የምታየው? በማለት እንግዲህ ሲናገራት ነበረ። አይ ልብሶቿ በጣም ነው የሚያማምሩት። እኔ የምልህ ግን እኮ ሊዲያ ብትቆይ እኮ ጥሩ ነበር። እኔ እንድትወስዳት የምፈልገው አደይን ነበረ፣ አደይን፣ ለምለምን፣ ቤዛን። ግን ደግሞ አይንህን ወደ እኔ እንድታዞር አልፈልግም በማለት እንግዲህ ስትናገረው ነበር። እነሱም አይቀርላቸውም። አሁን የሊዲያ ነገር ልጨርስ እና ትንሽ ይረጋጋ በማለት እንግዲህ ቀሚሱ ንዞ ይሄዳል። ሲሄድ ግን በቀልና እንዲሁም ደግሞ ንጉስ ሲከተሉት ነበር። ምክንያቱም ሊዲያ ከሱ ጋር ያለችው ስለዚህ፣ እሱን መከተል እሱን ጋር መሄድ አለብን በማለት እንግዲህ አሁን እዚህ አገር ብን ጠፈጥፈው አይሻልም ወይ እያለ ንጉስ ሲናገር ነገር ሲናገር ነበር። ምክንያቱም አንመተውም የሚያደርገውን ነገር ማየት አለብን። እሱን መታ ነው ማለት ሊዲያን አጣናት ማለት ነው በማለት እንግዲህ በቀለም ብልጥ በመሆን እንግዲህ ሲከተሉት ነበር። ቀስ ብለው እሱም ልብሱን ወስዱ ልበሽና አሁን ይመጣል። አረሙ ግን ደግሞ ይህንን ትእዛዝ የማታከብሬ ከሆነ ምን እንደሚከተልብሽ ታቂያለሽ፣ በማለት እንግዲህ ያው ለሊዲያ ይነግራታል። ሊዲያም እጅግ በጣም እያለቀሰች ትገኛለች። ባርኮቴንም ዴቪንም እየጠራች እባካችሁን እኔ ያለሁኝ በህይወት አድኖኝ እያለች እየጮኸች ትገኛለች። እሱ ግን ምንም አይነት ድምፅ እንድታወጭ አልፈልግም በማለት በጥፊ ሲያጮላት ነበረ እና ይህን ነገር ግን እንትን ያለው ይህ አንደኛ፣ ይህ ፍቅር ክፋት ነው። ሁለተኛ፣ ያው ሊዲያም ከቅንነት ተነስታ ስራ አለ ስላላት ብቻ ምን አይነት ስራ እንደሆነ እና ነገሮቹን የሆነ የወንጀል ስራ ይሆን ወይንም ደግሞ እሷን ሌላ ችግር ውስጥ የሚከታት ምን አይነት ስራ እንደሆነ ይቀይራል ስለተባለች ብቻ ዘውብላበት እንደገባች እጅግ በጣም ተጸጽታለች። እንደዚህ አይነት ስራ እንደማትፈልግ እና እንደዚህ አይነት ነገሮችን እንደማታደርግ ወይንም ደግሞ እንደዚህ አይነት ሴቶች እንደሚሰሩትም እንደማሰራም ደጋግማ ስትነግረው ነበር ግን ደግሞ እሱ አልሰማ። መጀመሪያ ስራውን እሺ ብለሽኛል፣ ስለዚህ ወደዚህ ውስጥ ከገባሽ በኋላ ትፈልጊያለሽ አትፈልጊውም፣ ምን አይነት ነው ወይንስ ምን አይነት አይደለም የሚለውን ነገር በፍጹም መጠየቅም ሆነ ማማረጥ አችም በማለት እንግዲህ እንትን ብሏታል። እና ያው እንግዲህ የሚያሳየው በመጀመሪያ የምንቀርበውን ሰው መለየት አለብን። ስራም ስንሰራ ምን አይነት ስራ መሆን አለበት የሚለውን ማጣራት አለ። ፍቅር አንድ ራሷን እና ራሷን ብቻ ነው የምትወደው፣ ስለሰው ገደል ግባ ምን ይግባ ምንም ስለ ፍጹም አታስብም እና የፍቅር ክፋት በጣም የከፋ ነው እና ያው ሊዲያ ካለችበት በእርግጠኝነት ትወጣለች። እነበቀለ እንዲሁም ደግሞ ንጉስ ይደርሱላታል። ቢያንስ እሱን መያዝ ባይችሉ፣ ሊዲያን ግን አውጥተው ወደ እነ ዲብና ወደ እነ ባርኮቴ እንደሚወስዷት ተስፋ እናደርጋለን። እንዲሁም እሱን እንደሚያመሰግኗቸው እና ውድ ቤተሰቦቼ በያላችሁበት ሰላማ